አነጋጋሪው ሎዛ አበራ የኢትዮጵያ እግር ኳስ ተጫዋች መጽሐፍ ቅዱስ ይዛ መገኘቷ በርካቶችን ያስደሰተና ያነጋገረ ክስተት ሆነዋል። ያነሳትን እግዚአብሔርን ያነሳትን አምላክዋን ፈጣሪዋን እንግዲህ በዚህ ጊዜ ደግሞ እያከበረች ሻይን እያደረገች እንደሆነም ነው በርካታ የምነት ተከታዮቹ እየገለጹ ያሉት። በጣም ደስ ብሏቸዋል። ምክንያቱም ብዙ ሰዎች ትልቅ ደረጃ ላይ ደረስን ብለው መጽሐፍ ቅዱስን በስልክ አማካኝነት ሲጠቀሙ ይስተዋላል። መጽሐፍ ቅዱስም ራሱ መያዙ ትልቅ ምስክርነት እንደሆነ ጭምርም ነው። ከሷ ህይወት ለብዙ ሰዎች ደግሞ ምስክርነት ብርሃን እያሳየች ሻይን ወይም እያበራች እንደሆነ ጭምርም ነው በርካቶቹም እየገለጹ ያሉት። ትክክለኛ ነገርም ልኮን የሚገባው ነገር ብኖር ስልክና ቴክኖሎጂ ነክ ነገሮችን ይዞ መጽሐፍ ቅዱስን እዛ ውስጥ ከማንቀሳቀስ መጽሐፍ ቅዱስን በእጅ ይዞ መገኘት የመሰለ ነገር የለም። ራሱ ትልቅ ምስክር ነው በማለትም ነው ሎዛ አበራ ብዙ ውጣ ውረዶችን አልፋ በአሁን ሰዓት አሜሪካ ክለብ ውስጥ እንደምትጫወትም ይታወቃል። በዛው ደግሞ በተመሳሳይ ለኢትዮጵያ ብሔራዊ ቡድን እንደምትጫወትም ነው ያነሳት፣ ለዚህ ደረጃ አበቃት እግዚአብሔር እንደሆነ ጭምርም ብዙ ጊዜ ስትናገርና ምስክር ስትሆን ቆይታለች። አሁንም ምስክርነቱን በተለየ መንገድ እያሳየች እንደምትገኝ ጭምርም ነው። ሚኪታ ቦረንፎ ሰብስክራይብ በማድረገ ወቅታዊ ነጫጭር መረጃ ገኙ። ሰላም ቆዩልኝ።